ብሮታይ ሰላምታችን በያላችሁበት ሄድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወየ ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አባይት ነጥቦቹን በቅድሚያ በሚሊዮን ህዝብ ባህር በራችንን ተነጥቀን መቅረታችን አሳፋሪ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በባሌም በቦሌም ብለን ይህንን የተሰራ ስህጠት እናርመዋለን የባህር በር ባለቤት ምን ሆናለን ሲሉም ተደምጧል። በቀዳሚነት የምንመለከተው ጉዳይ ይሆናል። በአማራ ክልል ተደጋጋሚ የድሮን ድብደባዎች ተፈጸሙ። በእነዚህ ጥቃቶች ምርኮኞች ጭምር መገደላቸው ተነግሯል። ጄኔራሎቹ በክልሉ እየመሩት ያለውን ጦርነት ገጽታ በተመለከተም ገለጽ አድርገዋል። ሰሙታላችሁም። ፕሬዚደንቱ ስለ ጎንደር ተናግሯል። ጎንደር ታውኳል ሲሉ የሚታወቁት ታያዝ ቀስላሴ አሁን ደግሞ ተመልሳለች ሲሉ ገለጻ አቅርበዋል። አቶ ተመስገን ጥሩነህ ደግሞ ብልጽግና ጀመረው ያሉትን ፕሮጀክት ራሱ ብልጽግና ታደገው ሲሉ ተሰምተዋል። ይህንንም ይዘናል። በትግራይ ክልል ከሶስት መቶ በላይ ሰዎች መታሰራቸው ተሰማም። ይህ የሆነው ከህገወጥ የሰዎች ዝውውር ጋር በተያያዘ ነው ተብሏል። ተጨማሪ አለን ጦርነቱ በአማራ ክልል የተለያዩ አካባቢዎች እርዳታ ለማድረስ አዳጋች ሆኖብኛል ሲል የዓለም የምግብ ፕሮግራም አሳወቅም። እያጋጠሙት ያሉ ችግሮችን ፈታይ ብሏቸዋል። ሌላኛው መረጃችን ነው። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካረቢያን ባህር አስጠጋች። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ደግሞ አሜሪካ ጦርነት እየጫረች ነው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆናላችሁ። በ2 ሚሊዮን ህዝብ ብቻ ባህር በራችንን ተነጥቀን መቅረታችን አሳፋሪ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በባሌም በቦሌም ብለን ይህንን የተሰራ ስህተት እናርመዋለን የባህር በር ባለቤትም እንሆናለን ሲሉም ተደምጧል። የአራት ኪሎ አገዛዝ የባህር በር ባለቤት አደረግኳቸው እንኳን ደስ አላችሁ የሶማሌላንዱ ዜና ከተነገረ በኋላም ፉከራ ናዛቸው እንደቀጠለ ነው። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ተፈጥሮ ዳር ድንበራችን ነው የህልውናችንም ጉዳይ ነው ብለው 40ና 60 ኪሎ ሜትር ላይ ተቀምጠን አትገቡም አትሉንም ሲሉ አስጠንቅቀው ነበር። ፊልድ ማርሻል ብርሃኑ ጁላም ቀይ ባህር መግባታችን አይቀሬ ነው ሲሉ ደጋግሞ መናገራቸው ይታወሳል። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። በእርግጥ የተወሰኑ ሰዎች አገዛዙ እንዲህ እየዛተ ዜጋውን በጦርነት ሊከፈት ነው ፕሮፓጋንዳው ውጥረት ውስጥ እንዲቆይ ማድረግ ስትራቴጂውን ጅም እራሱንም ሊያጠፋ የሚችል ቀይ ባህርን ማስመለስ የሚለው ሌላ ጦርነት ውስጥ አይገባም የሚል መከራከሪያ አላቸው። በዚህም ተባለበዛ ግን ኢትዮጵያን ዛቻ መስማት ከጀመሩ ዓመታት እየተቆጠሩ ነው። ፊልድ ማርሻል ብርሃኑ ጁላ ዛሬም በጠንካራ ቃላት ይህንኑ አስቀጥለውታል። ቀይ ባህርን አሳልፈን የሰጠንበት ስህተታችን ይታረማል የሚለውን አንስተው አሳፋሪ ያሉትን ነገር አቅርበዋል። አሁን የኢትዮጵያ ህዝብ 130 ሚሊዮን መሆኑን ጠቅሰው ከሁለት አስርት ዓመታት በኋላ 200 ሚሊዮን እንደሚደርስም ተንብየው፣ ከዛም እንዴት 200 ሚሊዮን ህዝብ በ2 ሚሊዮን ብቻ ማህበረሰብ ታፍኖ ይቀመጣል? ይህ ያሳፍራል ሲሉ አክለዋል። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል። ፌር አይደለም፣ ፌር አይደለም፣ ዓለምአቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው።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 አሁንም ቀጥሎበታል። ባህር በር እናገኛለን፣ በቦሌም ሆነ በባሌ ይህ የፊልድ ማርሻሉ ባህር በር ላይ እንደርሳለን እንገባለንም፣ ዛቻ አዲስ አይደለም እሳቸውም ሌሎችም አካላት ደጋግመው ያሉት ነውና ከዛ በተቃራኒ ደግሞ እንደ ጌታቸው ረዳና ዲና ሙፍቲ ያሉ ባለስልጣናት ደግሞ ከሰሞኑ እኛ ከኤርትራ ጋር እርቅ ነው የምንሻው ጦርነት የለመውዘት የሚል ማብራሪያ ያቅርበው እንደነበር ይታወቃል። ለዚህም ነው ይህንን በፊልድ ማርሻሉ የተደረገውን የዛሬውን ንግግር ከተለመደም ግን ብዙም መሬት ላይ ያለውን ሁነት ከማይቀይር ገለጻዎች መካከል እንዳንዱ አድርገው የሚቆጥሩ መኖራቸው፣ በሌላ ወገን ከሰሞኑ እንደ ሬድዋን ሁሴንና ፈቃዱ ተሰማም እንደዚሁም ጌታቸው ረዳ ያሉ የአገዛዞች ማመንትና ወታደራዊ አዛዦች የ የአሰብ ቀጠና ቡሬ ግንባር ጉብኝትናም የቅርብ ጊዜ ንግግሮችን የተመለከቱ ደግሞ አይቀሬው ጦርነት ጫፍ ላይ ደርሷል የሚል ገምገማ አላቸውም። በአማራ ክልል ተደጋጋሚ የድሮን ድብደባዎች ተፈጸሙ። በእነዚህ ጥቃቶች ምርኮኞች ጭምር መገደላቸው ሰምቷል። ጄኔራሎቹ በክልሉ እየመሩት ያለውን ጦርነት ገጽታ በተመለከተም ተናግሯል። አገዛዙ ከዓለም እይታ ደብቆ ከመገናኛ ብዙኃን ተደራሽነትም ሰውሮ በአማራ ክልል የማያቋርጥ የሰው አልባ አውሮፕላን ድብደባን እያከናወነ ነው። ባለፉት ሁለት ሳምንታትም ጨቅላ ህፃን እስከነ ወላጅ እናቱም ምጥ ላይ የነበረች ወላድ እስከነ አዋላጅ ሐኪሟም አርሶ አደር እስከ ከነ ከብቶቹ እንደዚሁም ታጣቂዎች ጭምር የእነዚህ የድሮን ጥቃቶች ሰለባ ሆነዋል። በሰሜን ወሎ ዞን በርካታ አካባቢዎች የድሮን ድብደባዎች ተፈጽመዋል። በጎጃም ቀጠና ባህር ዳር ዙሪያም ጎንጂ ቆለላም አዊ የተለያዩ ስፍራዎች ደቡብ ጎንደርን ጨምሮ መሰል ጥቃቶች በርካታ ኢትዮጵያውያንን ህይወታቸውን ነጥቀዋል በእርግጥ እነዚህ የድሮን ጥቃቶች የሰላማዊ ዜጎችን ህይወት እየቀጠፉ ተጠያቂው ማን ይሆናል የሚለውን የብልጽግናው ሰዎች ሳንፈርምበት የሚተኮስ ድሮን የለም ለእያንዳንዷም ሀላፊነቱን እንወስዳለን ብለዋልና ተጠያቂው ግልጽ ይሆናል ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስ ነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የምልሻ ጫወታ አይደለም። ይህ የድሮን ጥቃት ዛሬም በክልሉ የተለያዩ አካባቢዎች ቀጥሏል። በምዕራብ ጎንደር ዞን ቋራ የተፈጸመው ቀዳሚው አብነት ነው። በቋራ ልዩ ስፍራው ነጋሲ ዋርካ ተብሎ በሚጠራ ቦታ ያጋጠመውም በዚህ ረገድ የሚጠቀስ ይሆናል። በዚህ የቅዳሜ ገበያ በነበረበት ስፍራም ረፋድ ላይ የተፈጸመው ጥቃት ያደረሰው ሰብአዊ ጉዳት ግን በውል አልተገለጸም። ሁለተኛው ጥቃት ደግሞ በክልሉ ርዕሰ መዲና ባህር ዳር ቅርብ ርቀት ደህና ማርያም ተብሎ በሚጠራ አካባቢ የተፈጸመው ነው። በዚሁ ስፍራ ከቀናት በፊት በተመሳሳይ የድሮን ጥቃት መድረሱናም ሰዎችን ለጉዳት መዳረጉ የሚዘነጋ አይሆንም። በአሁኑ ጥቃት ደግሞም በተሽከርካሪ ላይ የነበሩትናም ትናንት በጣና ፎረም መድረክ እለት በነበረው ተማረኩም የክልሉ የአድማ ብተና ፖሊስ አባላት ጭምር ሳይገደሉ እንዳልቀሩ ነው የተገለጸው። በእርግጥ ለብልጽግናው አገዛዝ በድሮን የራሱን ሰራዊት አባላትን መግደል እንግዳ ጉዳይ አይደለም። ባለፈው ዓመት በጎጃም ቀጠና ፋግታ ለኮማ በደርዘን የሚቆጠሩ የተማረኩ ወታደሮች በተመሳሳይ በድሮን መገደላቸው ይታወሳል። ከትግራይ ኃይሎች ጋር ውጊያ ላይ በነበረበት ወቅትም ከሰሜን ሸዋ ወደ ደቡብ ወሎ በማቅናት ላይ እየነበረና የመከላከያ ሰራዊት አባላትን እየጫነ ሲኖ ትራክ ላይ በስህተት ሲሆን ታስቦበት ባይታወቅም ወታደሮቹን ገድሏል። በሌላ ወቅትም ቆስለው ተይዘው ጨፋሮ ቤት ተብሎ በሚጠራ አካባቢ ተቀምጠው የነበሩ ለስልጣኑ መጽናትም ሲዋደቁ የአካል ጉዳት የደረሰባቸው የመንግስት ወታደሮችን በድሮን መግደሉ አይዘነጋም። የሆነ ሆኖ በአማራ ክልል የተለያዩ አካባቢዎች የሚፈጸሙ የድሮን ጥቃቶች ባሻገርም የድሮን አሰሳና ቅኝቶችም እንደቀጠሉ ናቸው። ይህንን የክልሉን ውጊያ እየመሩ የሚገኙ ጄኔራሎች ዛቻም እንደዚሁ። በቅርቡ በርካታ ወታደሮችን ያጣው የሰሜን ምስራቅ እዝ አዛዥ ሌትናንት ጀነራል አሰፋ ቸኮል ደግሞ ቀዳሚው ናቸው። እኒህ አዛዥ በአማራ ክልል እያደረጉት ያለውን ጦርነት የታሪካዊ ጥላቶች ጦርነት ብለውታል። አሁን ደግሞ ጽንፈኛው ያሉትን ፋኖን እያደናገረ ነው ሲሉ ያስረዱናም። በቅርብ ጊዜ ከባድ ኪሳራ ድርሰንበት ማህበራዊ ሚዲያ ላይ ነው የቀረው ሲሉ አብራርቷል። በሰሜን ሸዋ ዞን በባህር ኃይሉ ታግዘው ስምሪት የወሰዱት የኮማንዶና አየር ወለድ እዝ አዛዡ ሌትናንት ጀነራል ሹማብደታ ደግሞም ደብረ ብርሃን ላይ ሆነው የተላላኪዎችን የሰባዓት መሬት እየፈጸምን ነው ሲሉ ተደምጧል። የነዚህ ሁሉ ወታደር አዛዦች የዛሬ ንግግር ይዘቱ ሳይቀየር ከአንድ አመት በፊትም እንደዚሁ በተመሳሳይ የቀረበ እንደነበር ልብ ይሏል። ፕሬዚደንቱ ስለ ጎንደር ተናግሯል። ጎንደር ታውቋል ሲሉ የሚታወቁት ታዬ አጽቀሥላሴ አሁን ደግሞ ጎንደር ተመልሳለች ሲሉ ገልጿል። አቶ ተመስገን ጥሩነህ ደግሞ ብልጽግና ጀመረው ያሉትን ፕሮጀክት ራሱ ብልጽግና ታደገው ሲሉ ተደምጧል። በእርግጥ ፕሬዚደንት ታዬ የሚሆን የብልጽግናው ሹማመንት ስለ ጎንደር የሚሆን ስለ ሀገሩ ነባራዊ ሁኔታም ትናንትና ዛሬ የሚሰጡትን ገለጻ ማስተሳሰርና ማቀራረብ እጅግ አዳጋች ነው። ከጥቂት ወራት በፊት ፕሬዚደንት ታዬ ጎንደርን የታወቀ ምድር ሲሉ ፈርጀውት ነበር። አሁን ብቻ ሳይሆን ድሮም የታወከ ሲሉ ገልጸውት ነበርና ነውጥ የሚያሰላስል ሰላም የለውም። ሰላም አለመኖሩ ብቻም ሳይሆን ሌላውንም ያውካል፣ የዕድገትም እንቅፋት ነው። ጎንደር እና አካባቢው ለብዙ ዘመናት በዚህ መሰል ተግባር ታውቋል። ከዚህ ንግግራቸው አስቀድመው ግን ጠቅላይ ሚኒስትር አብይ አህመድ ነጭ ኖራ የቀቡትን የፋሲል ግንብን አይተው አሁን ጊዜው የጎንደር ነው ብለው ተናገረው እንደነበር የሚታወስ ነው። እኒህ የብልጽግናው ሹም አሁን ደግሞ ጎንደር ተመልሳለች ሲሉ ገልጿል። በግል የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም የጎንደር መመለስ ምልክት ያደረጉት እንደገና የፋሲል ግንብን ነጭ ቀለም መልክ መያዝን ነው። ታያዝቀስላሴ ጎንደር ተመለሰ የሚሉት ጎንደር ቋራ ላይ አገዛዛቸው በርካታ ጎንደሬዎችን በድሮን በገደለበት ተመሳሳይ ዕለት ነው። እኔ የብልጽግና ሹም ጎንደር ተመለሰ የሚሉት ጎንደር ዛጎች ላይ የአርሶ አደር መኖሪያ ቤት በሰው አልባ አውሮፕላን በወደመበት ተመሳሳይ ወቅት ነው። ኢሀባ እንደሆኑ የሚገልጹት ታያዝቀስላሴ ያኔ ሳቸውም የሚያስታውሱትናም፣ ከአዲስ አበባም ቀጥሎ በርካቶች የሞቱበት እንደሆነ የሚነገርለት የጎንደሩ የደርግ ዘመቻ ወቅት እንኳን ባልተፈጠረ ሁኔታም የሳቸው የአሁኑ የብልጽግና አገዛዝ ግን የናሁሰናይን ጨምሮ የሞተ ሰው አስከሬንን ለወላጅናት እንኳን በሚከለክልበት ሁኔታ ነው። ጎንደር ተነስታለች የሚሉት ሌላኛው የብልጽግና ሹም ተመስገን ጥሩነህ ደግሞ ይቀጥላሉ። ኮይሻ ላይ ተገኝተው መወድሰ አብይ ለማቅረብ ቃላት ቢቸግራቸው ኮይሻ ግድብን ልክ እንደ አባይ ግድብ የታደገ ስርዓት ነው ሲሉ ያብራራሉ። እኒህ ሰው የአማራ ሕዝብን ግን ባንዳና ተላላኪ ሲሉ በአደባባይ ከሰደቡት ወር እንኳን በቅጡ አልሞላቸውም። አቶ ተመስገን በሚያደርጉት ንግግር ለውጡ እንደ አባይ ግድብ ሁሉ ኮይሻ ግድብንም ከመጥፋት የታደገ ነው ሲሉም ነው የገለጹት። ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ ለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ይህ አገዛዝ የአባይ ግድብን የታደገ ሳይሆን የማመንጨት አቅሙን በእጅጉ ያሳጣም፣ ለማጠናቀቅ ቃል ከገባው በሶስት ዓመታት ያጓተተም፣ ከፍተኛ የሚባል ተጨማሪ ወጪን እንዲወጣ ያደረገም፣ ለትልቅ ዲፕሎማሲያዊ ኪሳራም የዳረገም፣ በርካታ ኢትዮጵያን እንዳለሙት ሳይሆን ዛሬ ላይ ከ2000 እምብዛም የማይልቅ ኃይልን ብቻ የሚያመነጭ ያደረገ ነው የሚለው ሀቅ በቀዳሚነት የሚነሳ ይሆናል። አቶ ተመስገን ጥሩነህ ኮይሻንም የታደገ የሚሉት ግን ኮይሻ ገና ምንም ሳይጀመር ነው አብይ ያስጀመሩት ይባሉ በ30 ሰከንዶች ልዩነት መሆኑን ልብ ይሏል። መጀመሪያ ሲጀመር በአጋጣሚ መጠን ስለነበረ የዚያኔ ክቡር ጠቅላይ ሚኒስትሩ ሲጎበኙት ምንም የተጀመረ ነገር አልነበረም። ብልጽግና ከምንም አስጀምረው ያሉትን ፕሮጀክት ብልጽግና ራሱ እንዴት ታደገው? እንዴትስ ይህ ንግግር አብሮ ይሄዳል? የሚለውን የሚያውቁት ግን እርሳቸውና ቢጤዎቻቸው ብቻ ይሆናሉ። በትግራይ ክልል ከሶስት መቶ በላይ ሰዎች መታሰራቸው ተነገረም። ይህ የሆነው ከሰዎች ዝውውር ጋር በተያያዘ ነው ተብሏል። የትግራይ ክልል ፖሊስ ባለፉት ሶስት ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አሳውቋል። የክልሉ ባለስልጣናት የወጣቶችን ሕይወት አደጋ ላይ የሚጥለውን ህገወጥ ስደት ለመግታት የሚያደርጉት ጥረት ማጠናከራቸውንም አመላክቷል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ የሆኑት ኮማንደር አብረሃ ወረደም ለትግራይ ቴሌቪዥን እንደተናገሩት ህግ ወጥ የሰዎች አዘዋዋሪዎች መረቦች እንዳይታወቁባቸው አዳዲስ ዘዴዎችን እየተጠቀሙ ናቸው ኮማንደሩ በቁጥጥር ስር የዋሉ መኪኖች እንደዚሁም አዘዋሪዎች አሉም በዚህ ወር ያጋጠመን እጅግ የከፋው ደግሞ እድሜያቸው ከአስራ ሁለት ዓመት በታቸው ሆኑ ህጻናትም ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑን ነው ብለዋል አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበርም አሁን ግን የጭነት መኪናዎችንና ሌሎች ዘዴዎችን እየተጠቀሙ ይገኛሉ ሲሉም አክሏል ጥቅምት አስራ ሁለት ቀን የትግራይ ፖሊስ ኮሚሽን እንዳሳወቁ ተጠናቀቁ ልጆቹን ጨምሮ ከሰባ አምስት በላይ ወጣቶች በህገወጥ መንገድ ለመሰደድ ሲሞክሩ ተይዘዋል። ይህ በቁጥጥር ስር የማዋል ኦፕሬሽን በኤንደርታ ወረዳ ፖሊስና በትግራይ ጸጥታ ኃይል የጋራ ጥረት የተካሄደ ነውም ተብሏል። በሌሊት ስደተኞችን አሽጓል በሚል የተጠረጠረውን የመኪና ጥገና ባለሙያ ጨምሮም ሶስት ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን በተጠርጣሪዎቹ ላይ ምርመራ እየተደረገ ስለመሆኑም ተመላክቷል። እንደ ትግራይ ፖሊስ ኮሚሽን ገለጻ ከሆነ የስደተኞቹ ቡድን በሰዎች አዘዋዋሪዎች በመታለል ጉዟቸውን የጀመሩት ህይወታቸውን አደጋ ላይ በመጣል ነው። ኮሚሽኑ የክልሉ ወጣቶች ህይወት እያሳጠ ያለውንና እየጨመረ የመጣውን የህገወጥ ስደትን ችግር ለመፍታትም ወላጆች፣ የአካባቢ አስተዳደሮችና ማህበረሰቦች እንዲተባበሩ ጥሪ አቅርቧል። ባለፈው መስከረም ወርም አስር ሴቶችን ጨምሮም 34 ሰዎች በህገወጥ መንገድ ለመሰደድ ያደረጉት ሙከራም በክልሉ የጸጥታ ኃይሎች መክሸፉን ፖሊስ ማሳወቁ ይታወሳል።

ጦርነቱ በአማራ ክልል የተለያዩ አካባቢዎች እርዳታ ለማድረስ አዳጋች አድርጎብኛል ሲል የዓለም የምግብ ፕሮግራም ገለጸም። እያጋጠሙት ያሉትን ችግሮችንም ፈታኝ ብሏቸዋል። የዓለም የምግብ ፕሮግራም በአማራ ክልል የሰብዓዊ እርዳታ ስራዎችን በቀጠለው የጸጥታ ችግርና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት ስለመሆኑ ነው የሚገልጸው። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርቱ በተለይም በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር እርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑን ጠቁሟል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑንም አስረድቷል። የዓለም የምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክስ ክላስተር ውጊያ ባለበት ክልል ውስጥ የሰብአዊ አጋሮች ስራቸው መቀጠል እንዲችሉም ትራንስፖርት ማከማቻና መቀንጀትን ጨምሮም የጋራ አገልግሎቶችን ማቅረቡን መቀጠሉንም ያስረዳል። ሪፖርቱ እንደሚያሳየው የሎጂስቲክስ ክላስተር ባለፈው መስከረም ወር 172 ኪቢክ ሜትር ሰብዓዊ እርዳታ ወደ ክልሉ እንዲላካ አመቻችቷል። ይህም ከጥር ወር 2017 ጀምሮ የተጓጓዘውን አጠቃላይ መጠን ከ7700 ኪቢክ ሜትር በላይ ያደርሰዋል ብሏል። ቀጣይነት ያለው ጥረት እየተደረገ መሆኑን የሚገልጸው ይህ ሪፖርት የጸጥታው ሁኔታ ተለዋዋጭ በሆነበት ወቅት የእርዳታ አቅርቦትን ለማረጋገጥ ተሽከርካሪዎች በአንድ ላይ መንቀሳቀስ ማንቀሳቀሳቸው ወሳኝ መሆኑንም ጠቅሷል። በዚህ ጊዜ ውስጥም አስራ አንድ የጭነት መኪኖችን ያቀፉ ሶስት የሰብአዊ እርዳታ ጭነቶች ወደ አማራ ክልል እንዲገቡናም በክልል ውስጥ እንዲንቀሳቀሱ ተደርጓል ሲል ነው የገለጸው። በቅንጅት ተሽከርካሪዎች በአንድ ላይ መንቀሳቀሳቸው የአጋሮች ተሽከርካሪዎች ወደ ሌሎች የተለያዩ ክልል ክፍሎች በሰላም እንዲንቀሳቀሱ በመደገፍ ረገድ ወሳኝ ነበር ያለው ሪፖርቱም፣ ይህም የሕይወት አድን ፕሮግራሞች እንዲቀጥሉ ያስቻለ ስለመሆኑም ጠቁሟል። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካረቢያን ባህር አስጠጋች። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ብሏል። የአሜሪካ መከላከያ ጸሐፊ ደግሞም እስከ ዘጠና ተዋጊ ጀቶችን የሚይዘው ግዙፍ የጦር መርከብን ወደ ካርቢያን እንዲጠጋ ማዘዛቸውን አሳውቋል። ማዱሮ ደግሞ አዲስ ውስጣዊ ጦርነትን እያጨሩ ነው ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሉም አዲስ ጦርነት እየቀሰቀሱ ነው ግን ብለዋል። አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞቷን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብናም ኤፍ 35 የጦር ጀትንም አከማችታለች። አሜሪካ የጦር መሳሪያዎቹ ያስፈልጓት የአደንዛዥ ዝውውር ለመግታት እንደሆነ ትገልጻለች። የአደንዛዥ ዕፅ አዘዋዋሪዎች ናቸው ባለቻቸው አስር ጀልባዎች ላይም ጥቃትን ፈጽማለች። ባሳለፍነው አርብ በ ያደረሰው ጥቃት ስድስት አደንዛዥ እጻት ዘዋሪ አሸባሪዎች ተገድለዋል ሲሉም የመከላከያ ጽሕፈት ቤቱ ኃላፊ ፒት ሄግሴት ተናግረዋል። አሜሪካ ጥቃቱን የፈጸመችው በካርቢያን ባህር ላይ ሲሆን በጀልባው የተሳፈሩት ትሬን ዴ አራጋዋ የተባለ የወንጀለኞች ቡድን አባላት መሆናቸውንም እኒሆ ኃላፊ ያስረዳሉ። እንዲያም ሆኖ አሜሪካ የፈጸመችው ጥቃት አስፈላጊነት ላይ ጥያቄዎች እየተነሱ ነው። በአካባቢውም አሜሪካ ውግዘት ደርሶባታል። የዶናልድ ትረምፕ አስተዳደር የአደንዛዥ እጽ ዝውውርን እየተዋጋ እየተዋጋሁ ቢልም አለማውን ማዱሮን ከስልጣን ማውረድ ነው ሲሉ የአሜሪካ ምክር ቤት አባላትና ተንታኞች ተችተውታል ተናግረዋል ማዱሮ የአደንዛዥ እጻት ዘዋሪ ቡድን መሪ ናቸው ሲሉ ዶናልድ ትራምፕ ቢከሱም ማዱሮ ግን ይህንን ከሰሞኑ አስተባብለዋል ዶናልድ ትራምፕ በቬንዚዮላ ያሉ የአደንዛዥ ዕፅ ማምረቻዎች ላይም ጥቃት ሊሰነዝሩ እንደሚችሉ ሲኤንኤን ዘግቧል። አሜሪካ ግዙፍን የጦር መርከቧን ለመጨረሻ ጊዜ ያሰማራችው በ2023 ነበርም። የጦር መርከቡ ወደ ካረቢያን ባህር መጠጋቱ በአሜሪካና ና በቬንዚዮላ መካከል ያለውን ውጥረት አባብሶታል። ዲሞክራቶችና ና ሪፐብሊካኖች አሜሪካ በጀልባዎች ላይ ያደረሰች ያለው ጥቃትን ህጋዊነት ላይም ጥያቄ እያነሱ ናቸው። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ የሆኑት ማርኮ ሩቢዮ ግን አደንዛ ሀጅ ዝያዘ ጀልባ በሰዓት ሲጋይ ማየት ካልፈለጋችሁ ጀልባውን ወደ አሜሪካ አተላኩት ሲሉ ነው የተደመጡት። አሜሪካ እስካሁን ባደረሰችው ጥቃት የተገደሉ ሰዎችም 43ን ተሻግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን፣ ቸር ያሰማን